ለሰ ነው የኔም ቤት የቆባት ይሄ ምንም አይደለም። ይህ ዝም ብሎ ነው ዝም ብሎ ነው። አዲስ ተሰርቶ አዲስ ያለ

በጣም አሪፍ ነው። በጣም ይመቻል። ይህስ የሚከራያለሽ? ይህ ከደረጃ ጋር አይደለም። ችግር የለም እማማ ታደለች ። ቤታው ደህና ነው አይደለም?